በጀርመን ሀገር በአሁኑ ሰዓት ማለት ነው፣ ብዙ ሰዎች በስልክ እየተጭበረበሩ መሆኑን ፖሊሳይ አስታውቋል። ይህንንም ተከትሎ ፖሊሳይ ጥንቃቄ እንድታደርጉ ማሳሰቢያ እየሰጠ ይገኛል። በዚህ ሳምንት በተለይ ማለት ነው በዚህ ሳምንት የማጭበርበር ስልኮች እየተደወሉ ነው። ወንጀለኞች ናቸው። ምንድነው የሚሉት? ያው ጓደኛ ነን፣ የቤተሰብ አባለን፣ ከፍ ሲልም የፖሊሳይ አባለን እራሱ ፖሊሳይ ነን ራሱ እያሉ እየደወሉ ይገኛሉ። አንድ ኖት ላገ ወይም ደግሞ አንድ አደጋ ውስጥ ያለን ሲቹዌሽን፣ ለምሳሌ ልጆት እንደዚህ እስር ቤት ነው ያለው፣ ገንዘብ ያስፈልገዋል፣ በዚህ በዚህ እንደዚህ ተፈጥሯል። እንግዲህ አንዳንዴ ጀርመን ሀገር ነው ወይስ የሚል እንትን ሊፈጥር ይችላል። ግን በጣም የምር ምላችሁ እሱን ብቻ አይደለም የካኢ ድምፅ ወይም ደግሞ የአርቲፊሻል ኢንቴሊጀንስ ድምጽ ማለት ነው። ለምሳሌ ልክ የኔ የሚመስል አይነት ድምፅ ከሆነ የኔ የሚመስል አይነት ድምጽ የቤተሰብ አካል የሚመስል አይነት ድምጽ ኢሚቴት በማድረግ በካኢ በመጠቀም ማለት ነው። አሁን በአሁን ሰዓት ቴክኖሎጂ የሚያመጣውን እንግዲህ ጉዳት እንግዲህ አሁን ማየት ይቻላል። ታውቃላችሁ፣ አሁን አስመስሎ በመስራት ቪዲዮ ምናምን ስም ለማጥፋት በጣም ሲምፕል እየሆነ ነው በአሁን ሰዓት። ድምፁ ትክክለኛ ድምጽ እንዲመስል በቴክኖሎጂ በመታገዝ የማጭበርበር ስልቶች በጣም መጥተዋል በተለይ ትልልቅ ሰዎች እድሜያቸው ገፋ ያሉ ሰዎች በዚህ እየተሸወዱ ነው። አንድ ጥንዶች ማለት ነው፣ አንድ ጥንዶች በባየርን ግዛት ማለት ነው፣ የባየርን ግዛት አንድ ጥንዶች ስልሳ ሺህ ዩሮ ሉዝ አድርገዋል በእነዚህ ጨርባሮች። ሰሞኑን የተወራው ወሬ ይሄ ነው፣ ዜና ይሄ ነው። በተለይ ጀርመን አዳዲስ ለገባችሁ ሁሌን የምናገረው ላይክ አሸንፈሃል፣ ፓኬት መጥቶላሃል፣ በዚህ ክሊንክ አድርግ፣ ስልካችሁን እየጎረጎራችሁ የማያውን ታሪክ ውስጥ እንዳትገቡ ጥንቃቄ አድርጉ። የተለያዩ ሰዎች ኢቭን በደንብ ቋንቋ እንችላለን የሚሉ ሰዎች ለአንዳንድ ችግሮች እየተጋለጡ ነው። እንደዚህ አይነት ነገር ሁሉ እየተከሰተ ስለሆነ እንግዲህ ጥንቃቄ እንድታደርጉ ዳኔ አባይ ያሳስባል። ይሄ ነው አንዱ ዋናው የጥንቃቄ መልእክት ይሄ ነው። የዲኤችኤስ የሚባለው የጀርመን ሴንተር ኦፍ አዲሽን ኢሹስ ወይም ዴሃኤስ የሚባለው ማለት ነው የዶቸ ሆፕትሽቴለ ፉር ዙክ ፍራገን የሚባለው እንግዲህ በጀርመን በ በሱስ ጉዳዮች ላይ የሚሰራ ተቋም ነው። ያ ከሱስ ጋር በተያያዘ የሚሰራ ተቋም ነው። አላርም ሽላገን አድርገዋል። ምንድን ነው ያደርጉት እነሱ? ምንድን ነው በአሁኑ ሰዓት በከፍተኛ ሁኔታ ማለት ነው የክራክ የሚባል እና የፌንታይል አይዶን ነው በደንብ ፕሮናንስ ለማድረግ እንዴት እንደሆነ አላቅም፣ ግን ፌንታይል የሚባል አጠቃቀም አሁን በወጣው ሪፖርት መሰረት በጣም ከፍተኛ የሆነ ኤክስትሪም ግፌርልሽ የሆነ ወይም እጅግ በጣም አደገኛ የሆነ የእጽ አጠቃቀም ጀርመን ላይ መስፋፋቱን ሪፖርት አድርገዋል። እንግዲህ እነዚህ ጀርመን ሀገር ከሱስ ጋር በተያያዘ ሪሰርች አድርገው ውጤት ለመንግስት የሚያቀርቡ ተቋም ናቸው። እነዚህ ሀውፕትች ቴሌፎን ዙክፍራገን ደችስ የሚባሉት ባሳወቁት መሰረት እንግዲህ በአሁኑ ሰዓት ማለት ነው በከፍተኛ ሁኔታ ይሄ የክራክና የፌንታይል የሚባለው ማለት ነው እጾች ኮኬን በከፍተኛ ደረጃ ጀርመን ውስጥ መንሰራፋቱን ይሄ ነገር አስጊ መሆኑን ሪፖርት አድርገዋል። እንግዲህ በተለይ ክራክ የሚባለው እንግዲህ ከአምስት ከአስር ደቂቃ ነው ቪርክት የሚያደረገው ማለት ነው እንትን የሚለው ነገር ግን በፍጥነት ሱስ አስያዥ የሆነ እጽ ነው እና በጣም በከፍተኛ ሁኔታ ውስጥ ደግሞ ሱስ ውስጥ ከቶ ከሶሻል ሲስተም ውስጥ የሚያስወጣ ነገር ነው እና ይሄ ነገር ደግሞ በአንዳንድ ትልልቅ ከተሞች በፍራንክፈርት፣ በበርሊን በአንዳንድ ትልልቅ ከተሞች እንግዲህ ፓሪስም አይታቸዋል ብዙ አይነት ከተሞች ላይ ብዙ ከተሞች ላይ ማለት ነው። ብዙ አይነት የእኛ ሰዎችም አሉበት እንደ ድንገት ልሞክረው በሚል ማለት ነው ከነጮች ጋር እንደዚሁ በመቀላቀል ለመጫወት በመባል እስቲ ቼክ ላድርገው በሚል ማለት ነው የማይሆን ሱስ ውስጥ እየገቡ ስለሚሆን ይህን ነገር እባካችሁ ሼር አድርጉ፣ እንደዚህ አይነት አደጋ ውስጥ እንዳይገቡ። ጀርመን ሀገር በአሁኑ ሰዓት ማለት ነው ከሱስ ጋር የሚታገል ሰው ብዛቱን ስነግራችሁ አሁን ሊገርማችሁ ይችላል። በአሁኑ ሰዓት ጀርመን ውስጥ ሱስ እየታገለ ያለ ሰው ማለት ነው ይሄ ማለት ከ ዙቅት ፕሮብሌም የሚባለው ለምሳሌ አልኮል፣ የታባክ የሲጋራ ምርቶችና ኢሌጋል ወይም ደግሞ ህገወጥ የሆኑ ድራጎችን ማለት ነው እየታገለ ያለ ሰው በአሁኑ ሰዓት አስር ሚሊየን ህዝብ በላይ ነው። በአሁኑ ሰዓት እየታገለ ያለው እና አሁን ደግሞ ይሄ ክራክና የፌንታል የሚባለው በአንድ ጊዜ ውስጥ ሰውየውን አፕሽቶስን ለማድረግ ወይም ዳውን ለማድረግ በጣም በጣም በፍጥነት የጎዳ የሚገኝ ነገር መሆኑን ይሄ ሪሰርች አሳውቋል። እና እንደ ቀልድን ጀምረው ቼክ እናደርገው በሚል በጣም ብዙ ወጣቶች እዚህ ሱስ ውስጥ ገብተው መውጣት አቅቷቸዋል። ከእንደዚህ አይነት ነገር እንግዲህ እግዚአብሔር ይሰውረን። ወጣቶች በዚህ አጋጣሚ ወደዚህ ሱስ ውስጥ እንዳትገቡ፣ ዳኒ አባይ ምክሩን ያስተላልፋል። ምንም የሚጠቅማችሁ ነገር የለም፣ ስቃይ ነው። በአውሮፓ በስደት ሀገር ላይ የባሰ ሌላ ሱስ ማለት ለሱስ ለሱስ አገር ቤት ይሻላል። ከአገር ቤት ደግሞ እንደገና ተመቶ እዚህ ሌላ ሱስ ውስጥ ደግሞ በጣም ብዙ ነገር ውስጥ ነው። ምክንያቱም ብዙ እንደዚህ አይነት ነገሮች ሲደጋገሙ ተስፋ መቁረጥ ያመጣሉ። ተስፋ መቁረጥ ደግሞ መጨረሻው የታወቀ ነው። ራሳችሁ እንዲጠብቁ አሳስባለሁ። የምትከታተሉኝ ወጣቶች ካላችሁ ይሄ ትልቅ ትልቅ የሆነ ውጤት ነው። ምክንያቱም ከ አስር ሚሊዮን በላይ ህዝብ የሚታገልበት ነገር ነው። ያ ማለት ያው መጠጥንም ጨምሮ ነው። እንግዲህ የብዙ ሰዎች ህይወት የሚያመሰቃቀል ነገር ነው። ከእንደዚህ አይነት ነገሮች እንድትታቀቡ ዳኒ አባይ ምክሩን ይለግሳል ማለት ነው። የናክት ዙክ በርሊን ፓሪስ ይተዋል። በፈረንሳይ የበጀት እጥረት ምክንያት ይተዋል የተባለው የናክት ዙክ ወይም ደግሞ ምሽት ከበርሊን ወደ ፓሪስ ከፓሪስ ወደ በርሊን የሚሄደው ትሬን ማለት ነው። በበጀት እጥረት ምክንያት በፈረንሳይ ቢስላለች ዲሴምበር 14 ላይ ይቆማል ተብሎ ነበር። ጥሩ ዜና አለ። በተለይ ሙቭ ለምታደርጉ ሰዎች ከበርሊን ፓሪስ ለምትሄዱ ከሜርስ ጀምሮ ኦልሬዲ ይቀጥላል ማለት ነው። ማታ ማታ እሮብ ሰኞና አርብ ትሬኑ እንቅስቃሴ ያደርጋል። ወዴት ነው ይሄ? ይህንን ደግሞ የሚወስደው ካምፓኒ ኤውሮፕያን ስሊፐር ይባላል። ኤውሮፕያን ስሊፐር ይህንን ካምፓኒ ስለሚወስደው ጉዞው ይቀጥላል ማለት ነው። እንግዲህ በጣም በሊብተ ነው፣ በጣም ተወዳጅ ነው። ያው ማለት እንግዲህ ከፓሪስ በርሊን ማታ ተኝቶ እዛ ጠዋት በርሊን ወይም ደግሞ ፓሪስ እንደመግባት በጣም ርካሽ በዛ ላይም ደግሞ ናይት ጀት ይህን ነገር ትተውት ነበረ። በተለይ ሰመር ላይ ወይም ደግሞ በጋ ወቅት ላይ እስከ ዘጠና ፐርሰንት አውስላስቱንግ አለው። በጣም ኦኩፓይድ ይሆናል፣ ብዙ ሰው በዛ ስለሚሳፈር ነው። ፔቲሽን አሰባስበው ይሄ ነገር መልሶ በካምፓኒ ሊያስችላል ማለት ነው። ስለዚህ በትሬን ሙቭ የምታደርጉ ሌሊት ከፈረንሳይዋ ፓሪስ ወደ ጀርመን የምትመጡ ሰዎች ካላችሁ፣ ወይም በስራ አጋጣሚ በተለያ በጉዞ የምትሄዱ ሰዎች ካላችሁ ይሄ ሊቋረጥ የነበረው ትሬን መቀጠሉን መረጃ ያገኙ ነው ማለት ነው። ከ2008 ጀምሮ በጃንዋሪ 1 1 2008 ጀምሮ የተወለዱ ወንዶችና ሴቶች ማለት ነው። ያ ማለት 18 ዓመት የሞላቸው ጀርመናውያን ያ ለምሳሌኛ ልጅ ሊኖር ይችላል። 16 17 18 ሊሆኑ ይችላል። ዜግነቱ ግን ጀርመናዊ መሆን አለበት ይህን የሚመለከተው ኦኬ ይሄ ግልጽ መሆን አለበት። ምክንያቱም የስደተኛ ልጅ ቢሆንም ጀርመናዊ መሆን አለበት። አንድ ጀርመናዊ 18 ዓመት የሞላው ሴትም ወንድም ጀርመን ውስጥ ነው፣ በተለይ ወንዶቹ ላይ ፍሊሽት ሆኗል። ፍሊሽት ሆኗል ስላችሁ ዲንስቱ፣ የሚሊተሪ አገልግሎቱ ምንድን ነው? ፍራይቪሊንግ ነው። ግን ለወንዶች ከጃንዋሪ ጀምሮ ምን ማድረግ አለባቸው? አንድ ፍራገቦገን መሙላት አለባቸው። ይሄ ግዴታቸው፣ መሙላት አለባቸው። ወንዶቹ በተለይ በደንብ አዳምጡ፣ ወንዶቹ ናቸው ከ2008 ጀምሮ የተወለዱ ከአንድ ከ1128 ጀምሮ በኋላ የተወለዱ ስ 18 የሆናቸው ማለት ነው። ይህን ከሙሉ በኋላ የግዴታ የሜዲሲን ኡንተርሱኩንግ ወይም ደግሞ የሕክምና ምርመራ ያደርጋሉ፣ ግዴታ ነው። ከዛ በኋላ ደግሞ ሴቶች ፍራይቪሊግ፣ ሴቶች እንደ ፍላጎታቸውን መሳተፍ የሚችሉት ለወንዶች ግን ይሄ ግዴታ ነው። ከዛ ከኡንተርሱኩንግ በኋላ በጤና ምርመራው እና 18 ዓመት ከሞላው ፊት መሆኑ ከተረጋገጠ ወደ ፍራይቪሊገር ቬርዲንስት ይገባል ማለት ነው። ለጀርመን የሚሊተሪ ሰርቪስ አገልግሎት ለመስጠት ይገባል ማለት ነው። እስከ 12 ወር 12 ወር በኋላ ሳይት ሶልዳት ተብሎ ነው የሚቆጠረው። እስከ 12 ግን ፍራይቪሊጌድ ቬርድን ሲሆናል። ስለዚህ ምንድነው መንግስት እስከ 20 የጀርመን መንግስት እስከ 2035 ቁጥሩን ማለት በጣም ከፍ ማድረግ ይፈልጋል። እስከ 2035 ይህንን ነገር ማያሳኩ ከሆነ ሌሎች ሜጀሮች እንደሚወስዱ አሳስበዋል። ወደ ከልን የምትሄዱ ሰዎች ካላችሁ ወደ ከልን ሀብት ባኖፍ የምትጓዙ ሰዎች ካላችሁ ለአስር ቀን ማለት ነው ለአስር ቀን የባኖፉ እንደሚዘጋ ኮምፕሊትሊ ማለት ነው ታውቋል ማለት ነው። እንግዲህ ይህንን ወደዛ የምትንቀሳቀሱ ሰዎች ካላችሁ በደንብ ቼክ አርጉ። በጣም ቪሽዲግ የሚባለው ባኖፍ ነው፣ የከልን ባኖፍ ጀርመን ከኖቬምበር 14 ማለት ከዛሬ ጀምሮ ነው። ምናልባት እዚህ ካላችሁ እንትን በሉ፣ ከልን ያላቸው ሰዎች አሁን እዚ ኮሜንት ላይ ልጽፉ ችላላችሁ። ከዛሬ ከኖቬምበር 14 ጀምሮ እስከ 24 ለ10 ቀናት ማለት ነው። እስከ 24 ጠዋት አምስት ሰዓት ድረስ የሬጊዮናል እና የፌርንሱ የረጅም ርቀት የሚጓዙ ኮምፕሌትሊ ገሽፔርት ይሆናሉ ማለት ነው። ግሩንዱ ምንድነው? በአዋርባይተን ነው። በአዋርባይተን ያው እንግዲህ የኮንስትራክሽን ስራ ነው። ኤስባን ይሄዳል፣ ይዘው ኤስባን ይሄዳል። ኤስባን ማሄድባቸው ቀናቶችም አሉ፣ በ19ና በ20። ከዛ ውጭ ግን ከፍተኛ የሆኑ ፈርሽ ፔቶንጎችን ጠብቁ ማለት ያው ሊዘገዩ ስለሚችሉ እንግዲህ ስራ የምትሰሩ ትምህርት የምትማሩ ሰዎች፣ ወደዛም ወደ ኮሎን የምትንቀሳቀሱ ሰዎች ይህንን መረጃ ባካችሁ ሼር አድርጉላቸው። እዛ አካባቢ ላሉ ስራ በትሬን የሚሰሩ ሰዎች አሉ፣ ወደ ኮሎን ለመሄድ ያሰቡ ሰዎች አሉ። በዚህኛው ጊዜ ማለት ነው ከኖቬምበር አስራ አራት እስከ ሀያ አንድ ያለውን ኮንሲደር እንድታደርጉ ለማለት ነው። በህገ ወጥ መንገድ ብዙ ሰዎች ገንዘብ እየተበሉ ነው ያ ብዙ አይታችኋል። በሚዲያ ራሱ ማስታወቂያ ሰርተው በፍርድ በምን በጣም ብዙ ሰው ወደ ጀርመን ወደ እንትን እንወስዳለን መአት ነገር ነው ያለው። እኔ ከዚህ በፊት ብዙ ጊዜ በተደጋጋሚ ተናግር ያለው በተደጋሚ ተናግር ያለው አንድ ሰው በህጋዊ መንገድ ቢመጣ ጥሩ ነው ብዬ ሪከመ እንዳደርጋለሁ። በተቻለ መጠን ሰዎች በህጋዊ መንገድ እንዲመጡ ኢንኮሬጅ አድርጉ። እዚ ያላችሁም በህጋዊ መንገድ ለማስመጣት ሞክሩ። ብዙ ቻንሶች አሉ። በደላላ ብር መበላት አለ። የማይሆን ገንዘብ ብዙ ሰው እያወጣ እየከፈለ ነው። የለፋበትን ብዙ ገንዘብ ሰው ሲያስበላ እያየን ነው፣ ያ ሲያስበላ እያየን ነው። እና በተቻለ መጠን እኔ ምነግራችሁ በተለይ ኢትዮጵያ ያላችሁ ሰዎች አይኖ አንድ ሰው ሊሳካለት ይችላል፣ ስክሪን ሴቨር አንዱን ያሳይሃል ምናምናም፣ ግን እንግዲህ በዜና እያያችሁት እዚያ ያለውም ሰው ይበላል፣ እዛም ደግሞ የማይሆን ነገር ነው የማይሆን ተስፋ ተሰጥቶ፣ እኔ ሪኮሜንድ ማድረገው በህጋዊ መንገድ ሰዎች ቢንቀሳቀሱ ላለው አንደኛ ከመሰላችሁ መርሳት የሌለባቸው ነገር ልንገራችሁ፣ ለሁሉም ከጠቀመ አሻራ የሚባል ነገር አለ። በየትኛውም ኢምባሲኑ መታችሁ እንደገና ጀርመን ሌላ ሀገር ስትመጡ አሻራ የሚባል ነገር አለ። ይህንን እወቁት፣ እወቁት። እነሱ እዛ የሚገቡላችሁ ቃል ሊኖሩ ይችላል፣ ግን ልንገራችሁ፣ አሻራ የሚባል ነገር አለ። ይህን ነገር በደንብ ጠንቀቃችሁ እወቁ። ከአሻራው ውጭ ደግሞ ሌላው ምንድን ነው? ሰውየው እዚህ ከመጣ በኋላ ሌላ አውሮፓ ሀገር መጥቶ ጀርመን እንደገና ኢንተግሬት አድርጎ ለመግባት ምናምን ሌላ እንደገና ሀሰል ነው ያለው ሌላ ትግል ያለው እና ሳይኮሎጂካሊ ራሱ የሚፈጥረው ነገር ብዙ ነገር አለ እና በትምህርት መምጣት የሚቻል ከሆነ በዛ ሌጋል ዌይ ላይ ኢንቨስት ማድረግ ነው በቃ የሚሻለው። በደንብ በደንብ ሪሰርች ማድረግ በደንብ መማር፣ ካለም ቋንቋ የሚያስፈልግ ከሆነ መማር። አንድ ሰው ምናለኝ ቲክቶክ እኮ ፎሎ አድርግለው ይኸውልህ አሁን በደንብ ይሁን። ቲክቶክ እኮ ፎሎ አደርግሃለሁ አለኝ የሆነ ሰው። ኦኬ ማን በሚል ስም ነው? አይ ስሙን አታውቀውም አለኝ። ኢትስ ኦኬ ችግር የለውም ዋናው መከታተል ነው አልኩት እና ቀይሬዋለሁ ስሜን አለኝ። ለምን በማንነትህ አትመጣም? ፊትን ለምን አታሳይም? በማንነትህ ለምን? አይ እንደፈለግኩ ለመሳደብ አይመቸኝም አለኝ። እንደፈለግኩ ለመሳደብ እና ለመተቸት የፈለግኩትን ለማለት አይመቸኝም አለኝ። ፊቴም ለዛ ነው የማይታየው። አብሮቤሽን ነው ምናምን አለኝ። በቃ ግልጽ እንደዛ ነው ያለኝ። አይ እንደፈለግኩ ለመሳደብ አይመችኝም፣ ደስ አይለኝም። በቃ ማለት በቃ ማንም ሰው እንዳይለየኝ እንደፈለኩ በቃ የፈለግኩት ነገር እንድሳደብ ሰው ለመሳደብ ፕላን አውጥቶ ማለት ነው ለመሳደብ በቃ ሳደባለሁ ማለት ነው። እና እንግዲህ በሃይማኖትም እኮ ጥሩ አይደለም። በየትኛውም ሃይማኖት እኔ እንጃ ተሳደቡ የሚል ሃይማኖት ያለ አይመስለኝም። እና ለመሳደብ ፕላን አድርጎ ስም ቀይሮ ብዙ ሰው እንደዛ ያደርጋል። ኦፍኮርስ ግን እንዲሁ ዝግጅቱን ለመሳደብ አይመቸኝም ስሜን ማውጣ ከሆነ ነው፣ እና ትንሽ አስቸጋሪ ነው።